አለ ያልኩት ከአንቺ ጀምሬ ነው። ከፈለግ ለሷ ስተነብይ ውሰደው። የስድስት ዓመት ምድረመዳ በቃ አለኝ። የስድስት ዓመቱን ዘጋውታ ዘጋሁት፣ አለ አሁን ነገር ተቀየራለ! ሁሉ አሮጌ ነበር፣ አሁን ሁሉ አዲስ ሆነ። በቫቲካማዮ ኮማ ለእሷ ተነባ ያለው ውሰዱት ተሰብስቦ የሳቀብሽ ሁሉ ያፍራል። የእግዚአብሔር ጉብኝት ያሳፍራቸው ሃላካፓፌን አላ ክዊቫስ

ያ አንቺ ውሃ ያስሽው ድንኳን ውስጥ ለፊተኛዋ ነው። ቆይ ለአንቺም እመጣለሁ። አንቺ ያስሽው ፓስፖርት ነው። በጣም ተስፋ መቁረጥና የሞት መንፈስ ሲዋጋሽ፣ አየሁኝ። እውነት ነው፣ መኖር አስጠልቶሻል። እውነት ነው፣ ተስፋ ቆርጠሻል። በብዙ ነገር በሞት ይሻላል ታያለሽ። በብዙ ነገር ጌታን ፈራሽው እንጂ ራስሽን ማጥፋት ሁሉ ትፈልጊያለሽ። ኢየሱስን ግን ፈራሽው። በጣም ነው የምወደው አባቴን። አዎ፣ ስሚኝ። ልክ ነገር እንዲህ ሲጨናንቅ ታይሙ ነው እኔ አሁን ደርሷል ነው የሚል ጌታ። አሜን አሜን። እኔ በመንፈሴ ቤተሰቦችሽን አያቸዋለሁ። ለእነሱ ሁሉ እግዚአብሔር አንቺን እንጀራ ያደርግሻል። አሜን፣ ሃሌሉያ አሜን። ታታስታ አሜን። በአጭር ጊዜ ውስጥ የሚሆን ነገር ነው ምነግርሽ። አሜን። የቤተሰቦችሽን ታሪክ የሚቀይር በረከት አንቺ ጋር ይመጣል። አሜን። ይሁን አለ ሆነ። አሜን። ነቅቶልሻል በላት ይለኛል ነግ ቶልሻል ብለው ይሁን አለ ሆነ። ሰዎች በክፋት ያፈራረሱብህን ነገር አየሁኝ፣ አፈራረሱብህ። አሁን አንተ ፍርስራሽ ውስጥ ነው ያለው። ከሁሉ ትሻል ነበር፣ አሁን ግን ከሁሉ አነስክ አደለ? የምትጸልየው እግዚአብሔር እንደገና እንዲያነሳህ ነው ለትንሣኤ ነው ምጸል። አሁን ዛሬ አንተ ትንሣኤ ሆነ። እንዲህ በለው ይለኛል፣ ጌታ የሚመጣውን ወደ አንተ አየሁትና የሄደው ትንሽ ነው አለ። ማንም ሰው የሳቀበት ይነሳሳል። ቱሪካ ረዲያናስ ሀደደገዲዲጌ በፌልያስ ሰማይ የሄደው ሁሉ ተሰብስቦ ይመጣል። እንደገና ትንሣኤ ሰጥቻሃል፣ እንደገና ባርካል። ዛሬ በር ነው ብያቸዋለሁ። የሥራ በር ተከፈታል፣ ይሁን አለ። ከመሬት ጋር የተያዘ ጸሎት እንድጸልይ ጌታ ያዘኛ። እውነት ነው። ምን ሆነ? እናቴ ሞታብኝ መሬቱን እናቴ ስለሞተች ወንድሞቼ የግል እናድርግና የጋራ እንብላ አሉ። የግል እናድርግና በጋራ እንብላ እናካፍለ አሉ። እሺ ሀምሳ ኩንታል ከወጣ ሀያ አምስቱን ወንድምህ ይቀበልና እንደገና ሀያ አምስቱን ለስምንት እንካፈላለን አለ። ይሄ እንቁላል ንግድ ይሆናል እንጂ አይሆንም። እኔ እኔ እናንተ ሱሪ ልበሱ፣ እኔ ደግሞ ቀሚስ ለብሼ ፍርድ ቤት ላይ እንገናኛለን። ኧረ ምን ቀሚስ አስለበሰ። ይሄው ዋናው ፍርድ ቤት መጣርሌ እኮ መሬቱን እኮ ጌታ አስተፋ ብሎኝ ነው። ብራዘሮች ናቸውነ ጥረክ ሲሉ ስላየኋቸው የሰራዊት ጌታ እግዚአብሔር ቀጥታ መሬት ብሎኝ ነው ከዛ ጋ የመጣሁት። ይሄ መሬት አይበላም፣ ተተፍቷላል። እሺ፣ ልቀጥላ። ፍርድ ቤት ሳትደርስ ነው የፈረድኩልህ። ይሁን አለ ዳይ መሬትን ይዘድ ኢየሱስ ያድናል። እኔ ምን እንደማይታወቃላችሁ፣ እጃችሁ ኃይል ገብቷል። ይህ ጠቅላላ እጅ የሚበዘበዝ እጅ ነው። ከባድ ንፋስ የተነሳበት ሩቅ ያለ ጉዳይ

የእሱን ኢንካም ሲቀይረዋ አ ከ እኔ አላቅም አላቅም አላቅም። ለየት ያለ ነገር ለየት ያለ እንጀራ መጣ፣ ወደ እናንተ መጣ። እኔ የሰራሁት እኔ የሰጠኋት የሚከለክል የለም አለ እናንተ ሳትወዳደሩ ስታሸንፉ

ዘይት አላ ፖቫንዳሪቫዳ ጋባባጋፎዲ ሬሳዲጌጌማ ቱራቫን ያዳ ደጋዳባ እያለፈ ስለሆነ ነው። በር የሚከፍት ቅባት በር የሚከፍት ቅባት እያለፈ ነው። የተዘጋ ነገር የሚከፋፍት ቅባት እያለፈ ነው በሰው

እንዴት ነሽ? ደህና ነኝ። ደህና ነሽ? አለሁ። ማን ነው እንድታዝኝ ያረገሽ? ማን ነው እንድታለቅሽ ያረገሽ? ብዙ ነው፣ ብዙ ነው እግዚአብሔር። አሁን ኮር ማልቀስ የጀመርሽው ጌታ ብዙ ነገር አስለቅሷታል ብሎኝ ነው። ሰው ሲያሳዝንሽ ደግሞ አይ አይደል በሰው ምክንያት ስታለቅሽ አየ። ለእሷ እየተነበይኩ ለሁላችሁም እናገራል የእንባችሁ ምክንያት የሆነ ሰው ከአጠገባችሁ ወሰደው። አጠገባችሁ ቁጭ ብሎ የሚያስለቀሳችሁን አባረርኩት፣ አባረርኩ። አየት አየሁት። እንድታዝኛ አይፈልግም ጌታ። ብዙ እድል ፈንታለሽ ብዙ ከጌታ የተዘጋጀ ነገር አለሽ። ተራቢያስ የደስታ መንፈሱ ሰጃ ተነሽናትራዳሻጋስ ራቫጋቴ ኬሞሳ ራቫጋቶ ሜቴ ካማቶሶ ራፎንያና ናኩስታ እኔ እውነት እግዚአብሔር ቀብቶኝ ከሆነ ምንም ነገራችሁ ይፈጥናል። ምንም ነገራችሁ ይፈጥናል። ምንም ነገራችሁ ይፈጥናል።

አዲስ ነገር አዳዲስ ነገር፣ መናው ቆመ። መናው ሲቆም እንትን አይደለም ምንድን ነው ችግር አይደለም። የምድሪቱ ፍሬ ጀመረ ነው የሚለው። አሁን አንተ ጋር የሆነ ነገር ይቆማል። የሆነ አዲስ ነገር ይጀመራል።